እንዲቃጠል ምናምን አታርጊም፣ አይደለም? ማየር አንተ ብቻ አንተ ናዳጅ፣ ማን ያደረገ? እኔም እኮ እናደዳለሁ። እኔ እኮ ስሜት አለኝ፣ ይሰማኛል። አንተ ብቻ ነው ወይ ስሜት አለ? ስሜቴን አትረዳኝም፣ አንቺም ስሜቴን አትረጅኝም፣ በማለት እንግዲህ ብሩክና ሀይሚ ዛሬ በሚገርም ጭቅጭቅ መጥተውላችኋል ማለት ነው ቤተሰብ ጭቅጭቁም ጥቁም ያምርባቸዋል። እናንተ በነገራችን ላይ ማለት ነው ግን ማለት ነው ምንድን ነው እነዚህ ልጆች መሀል እንደው ትልቅ መጋኛ አለ። እውነት ፍቅራቸውን የማይወድ መጋኛ አለ መካከላቸው ቆሞ ማለት ነው። ቦልቦል ይላቸዋል ሁለቱንም ማለት ነው። አንድ ሳምንት ፍቅር ከሆኑ፣ አንድ ሳምንት ደግሞ ግርጥ ይላል መቶ ማለት ነው። ገለል ያለውን መቶ ግርጥ ይላል ማለት ነው። ልክ እንደዚህ ያሳብዳቸዋል ሁለቱንም ማለት ነው። ፈጣሪ የትግስቱ ስጠኝ። ሁለቱም ኦፍ ሆነዋል። ሀይሜም በሳይለንት ኦፍ ሆናለች፣ ብሩኬም ኦፍ ሆነዋል ማለት ነው። አንደኛ ነገር ሰላም ጤና ይስጥልን። እስኪ ቤተሰቦች ሰላም ነው በላችሁ? እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ አለው። እንግዲህ ተኮራርፎ ጥቅስ ምንድን ነው ምናምን ስላችሁ፣ ትናንትና አላምን ብላችሁኝ ነበረ ያው ይሄ ነገር ከመፈጠሩ በፊት ያው ሰምተናል፣ ግን ቀላል ነገር ነው። ይሄንን መፍታት ትችላላችሁ። እንደው እናንተ ለዚህ ጉዳይ አሁን ተሸንፋችሁ ነው ይህን ሚዲያ ይዛችሁ መጣችሁት? አረ ተው፣ የጨረቃፋ ሚዲያ ተው፣ ተው። እቺ ትንሿ ነገር ትልቅ ቦታ ነው የምታደርሳችሁ። ትልቅ ቦታ ትደርሳላችሁ። እቺን ቀላሏን ነገር መፍታት ይቀጣችሁ። አሁን እናንተ በሁለታችሁ መካከል ምንም ነገር አይነት ኩርፊያ አይኑር። የራሳችሁ የሆነ ሰኩሪቲ ይኖራችሁ ኩርፊያችሁን ሚዲያ ላይ አታውጡ ብለናችሁ ነግረናችሁ። እንደው ሙሽዬ ስንት የተናገረች ሌላው ይቅር በቃ ሙሽዬ ሙሽዬን እንኳን አትፈሯትም ፈጣሪ። ወይ ምን ይሻላችኋል እናንተ? ቆይ ወይኔ፣ ሳያድጉ መጋባት ችግሩ ይሄ ነው። ሳያድጉ መፋቀር ችግሩ ይሄ ነው። በቃ ቤተሰብ አለመጠን አለገደብ መፋቀር ደግሞ ችግር ነው። ቤተሰብ አያችሁ አይደለ እንግዲህ አይተናል። የሁለቱንም ፍቅር ሚዛናዊ እንደሆነ አይተናል ከዚህ በፊት እንዴት አያችሁ ካላችሁ እንግዲህ ሀይሚዬ ምን ያክል እንደምትወደው ለብሩኬ፣ እንግዲህ ብዙ መስዋዕትነት ከፍላ ቡታጅራ ትምህርቷን አቋርጣለች ምናምን ነገር እና ብሩክም ያው ከሚሄድበት ከስደት ይጥቀምም አይጥቀምም ከነበረበት ከሚሄድበት ቦታ እሷም ብሎ ካንስል አድርጓል። እና አሁን ላይ ደግሞ እንደዚህ ባለመግባባት ስተፈጥሮ ዛሬም ወደ ቤተሰቦች ልሄድ ብላ እንግዲህ ሀይሜ ተነስታለች። ምን ያክል አፕሬሼት ታረጋችኋት አሁን። ቤተሰብ ጋር ሲኮራረፉ ብድግ ብሎ ቤተሰብ ጋር ሊሄድ ምናምን ማለት እኔ አግባብ ነው ብዬ አላስብም። ብሩክስ ደግሞ እንደዚህ በትንሿ ነገር እንዴት ታኮርፋለህ? ምን ያክል እንደምታፈቅርህ ምን ያክል እንደምታፈቃቀሩ እያወቅህ ካንተስ እንዴት ልብህ አስችሎህ ሀያ አራት ሰዓት ሙሉ ዝም አልካት? ሀያ ምየስ ደግሞ እንዴት እሱ አኮረፈኝ ብለሽ እንዴት ሻንጣሽን ሰብስበሽ ወደ ቡታጅራ ሊሂድ ትያለሽ ማለት አስችሎች ነው ሊሂድ ያልሽው፣ ወይስ እንዴት ነው? ማለት እንግዲህ እናንተ ፍረዱኝ ብለሽ መሰለኝ፣ ቤተሰቦቻ ፍረዱኝ ብላ ነው እንግዲህ ወደ ሚዲያ ላይ ይዛ የመጣችው። እዛ እስከመጣች ድረስ ደግሞ እኛ እውነቱን መናገር አለብን፣ የተሰማንን ስሜት መናገር አለብን። ማንም ምንም የፈለገውን ነገር ይበል፣ ከመናገር ወደኋላ አለም። አሁን እኔ ባሌ ሲያኮርፈኝ ብድግ ብዬ ወደ ቤተሰብ ጋር የመሄድ መሄድ ጥሩ ነው ብዬ አላስብም፣ ምክንያቱም ለሌላ ነገር እድል መስጠት ነው የሚሆነው። ሰው ከምትወዱት ሰው መራቅ ማለት ለሌላ ሰው እድል መስጠት፣ ለሌላ ሰው እድል ማመቻቸት ነው። እኔ የሚመስለኝ በእኔ ቦታ ላይ ማለት ነው ከዚህ ሁሉ ይሄ ነገር ይሄ ችግር ሲመጣ፣ ብሩክ እንዳለው ከሆነ የምታደርጊው ነገር ትክክል ያለሽም ነው ያለሽ፣ ትክክል አደለሽም። ያልክበትን ነገር ደግሞ አንተ በደንብ ማስረዳት፣ በደንብ አስረድተሃት እንደሚለው ከሆነ አስረድቻት፣ ልትሸነፍልኝ አልቻለችም ነው ያለው። መሸነፍ ያለ መሸነፍ ጉዳይ ደግሞ እዚህ ጋር የማለት እንግዲህ የሱ የተናገረበት እሱ የተቆጣበት ወይም ደግሞ እሷን ሊያስተካክል የፈለገበት ነገር እሱን ርዕስ እናውቀው ነው እንጂ አሁን በደፈናው ለምን ሀይሚ ሰበር አላልሽም፣ ለምን ሀይሚ አልተሸነፍሽም ማለት አንችልም። ምክንያቱም ርዕሱን አናቅም፣ ምን እንደሆነ ማለት ነው። ሰበር ልትል ያልቻለችበት ምክንያት የራሷ ምክንያት ስለሚኖራት ይሄን መፍረድ አንችልም። ግን ሁለታችሁ ጋ ምን አለበት የራሳችሁ የሆነ አንዳችሁ ለአንዳችሁ ብትሸነፉ እርስ በራሳችሁ የተሸነፋችሁ ያክል ነው የሚሰማችሁ። እኔ የተሸነፍኩ የሚለው ስሜት ነው የሚሰማችሁ ወይ ሀይሚ ወይ ብሩኪ። አሁን አንዳችሁ ብትሸነፉ ከእልሃችሁ አንዳችሁ ሰበር ብትሉ በቃ የሆነ የአሸናፊነት ስሜት ተሰማኝ ምናምን የሚል ነገር ይሰማችኋል፣ በሁለታችሁ መካከል እንደዚህ አይነት ነገር ካላችሁ ሁለታችሁም ተሳስታችኋል። ሁለታችሁም ማለት ነው። አንደኛችሁ መመለስ አለባችሁ፣ አንደኛችሁ ማዳመጥ አለባችሁ። ከሁለት አንዳችሁ ሀይሚን ብላለች እዚህ ዱባይ ላይ ከሁለት አንዳችን ካልተሸነፍን እኔና እሱ መቼም ቢሆን በዚህ ሁኔታ አብረን አንቀጥልም ብላለች ና አንዳችሁ መሸነፍ አለባችሁ ብዬ ነው የማስበው። ማለት ነው ውድ ቤተሰቦች፣ እንግዲህ እናንተ የተሰማችሁን ስሜት መናገር ነው እንጂ እዚህ ጋ እነሱ ሲጣሉ ሃይሚን ዝቅ፣ ብሩኬን ከፍ፣ ብሩኬን ዝቅ፣ ሃይሚን ከፍ አይደለም። ለሆነው ነገር ሁሉ ለሚሰማችሁ ስሜት አስተያየት መስጠት ነው ለተናገሩት ነገር ብቻ ምክንያቱም እንግዲህ ያው ዩቱብ ቻናሉም ይሄን ግርግርም ግርግሩን የሚፈልገው ዩቱብ ቻናሉም ከዛም አንጻር ይመስለኛል። ብቻ ያው የሆነ እቅድ ይኖራል። ይሄ ነገር የተጀመረበት አንድ ዓላማ አላቸው። እንግዲህ ሀይሚም ሁለት መቶ ሺህ መግባት እቅዷም ሊሆን ይችላል። እንደገና ደግሞ አሳማኝ አሳማኝ ነው አሳማኝ ሊሆን ይችላል ብዬ ያሰብኩት ነገር ምን መሰላችሁ፣ እንዴት በዚህ ልክ ትቆጣኛለህ በዚህ ልክ እንዴት ነው ምትለው ሃይሚ ገደብ የለህም ነው እያለች ያለችው። ሲቀጥል ደግሞ እኔ እምልሽ ነገርን ካልሰማሽኝ የኔና አንቺ ጓደኝነት ወይም ደግሞ እኔ አንቺ መቆጣጠር ካልቻልኩ ለምን ምኑ ጋን የኔና አንቺ ፍቅር መተሳሰብ እንደዚ አይነት ነገር ነው። እንግዲህ ብሩኬ እየተናገረ ያለው አትሸነፊልኝም በቃ ትክክል ያልሆንሽው ነገር ትክክል አለሽም ስልሽ እሺ አትይም። ሃይሜ ደግሞ እሺ ማልልህ የራሴ ምክንያት ስላለኝ ነው የምትለው። እንግዲህ ምክንያታችሁን እናንተ ናችሁ የምታውቀው ምክንያታችሁን እስካላወጣቸው ድረስ እንዴት ብለንኛ ልናቅ እንችላለን? መፍረድ አንችልም። ግን ባየነው ልክ ሁለታችሁም ሰማይታዊ ባትሆኑ በጣም መልካም ነው። ሁለታችሁም እኩል የሆነ ፍቅር ነው ያላችሁ። ሁለታችሁም ቫላንስ የሆነ ፍቅር ነው ያላችሁ። ለፍቅራችሁ ሁለታችሁም እኩል ዋጋ ካብላችኋል። በዚህ መካከል ግን በትንሽዬ ነገር ይህን ያክል ክፍተት እንዲኖር ባትፈጥሩ ጥሩ ነው። ሀይሚ ሊሄድ ነው ያልሽው ነገር ብትተዩ በጣም ጥሩ ነው። ሀያ አራት ሰዓት አኮረፈኝ ብለሽ መሄድ የለብሽም ምክንያቱም አንቺ በምትሄ አንቺ ስትሄጂ ብዙ እንትኖች አሉ አሉ አይደለ? እናንተ መለየት የእናንተ ውድቀት የሚፈልጉ ሰዎች ለነሱ ነው እድሉን እያሳየሻለሽ። ግን እዚህ ጋር የአንቺ ጥንካሬ ያስፈልገዋል። ለምን እንዳኮረፈ ቀርበሽ መጠየቅ፣ በስልክ ሳይሆን ቀርቦ መጠየቅ። እሱን እንኳ እሱ እንኳን ማግኘት ባይፈልግሽ፣ በጓደኞቹ ማለት እኔ ጥፋተኛው ስላለች ነው እንደዚህ እምላት ያለሁት እኔ ጥፋተኛ ስላለች ነው እንደዚህ ያልኳት ማለት ነው። በጓደኞቹ አግኝተሹ ፌስ ቱ ፌስ አውርታችሁ መፍታት ትችላላችሁ ብዬ ነው የማስበው እንጂ ጥሎ መሄዱ መፍትሄ ይሆናል ብዬ አላስብም። ጥለሹ በምትሄጂ ሰዓት እሱ የባሰ ተቃጠለ፣ የባሰ ሌላ ነገር ውስጥ ገባ እንዴት ብናቅ ነው ጥላኝ የምትሄደው ምናምን ብዙ ነገር አለ እና ይሄ ነገር ከመፈጠሩ በፊት አንዳንድ ጊዜ ለሚሆኑት ነገር ቁም ብለን ማሰብ ይጠበቅብናል ብዬ አስባለሁ። ውድ ቤተሰቦቼ እንግዲህ ያው እኔ የታየኝን አመለካከት ነው እኔ የምሰጠው ሀሳብ ነው የቪዲዮ ላይ ያየሁትን ሀሳብ ነው እንጂ የምሰጠው እኔ ስለሌላ ባግራውንዳቸው ስለምናምናቸው አላቅም። ቪዲዮ ላይ ያየ ነውን ብቻ መናገር የምንችለው ማለት ነው። እዚህ ጋር የከሌ ጥላቻ ነው የከሌ ደጋፊ ነው የከሌ ምናምን የሚል አይደለም። በቃ ለእውነት ስንናገር በቃ ሀይምም ሻንጣዋን ሰብስባ መሄድ አልነበረባትም። መሄድም አይጠበቅባትም መሄድም አይጠበቅባትም። እሷም ደግሞ ሊሄድ ያለችበት የራሷ ምክንያት ይኖራታል፣ ግን አሳማኝ ሊሆን አይችልም ማለት ብሩኬ እንዲዘጋኝና እንዲያኮረፈ ሊሄድ ማለት በጣም ይከብዳል፣ ይደብራል ይደብራል። ልምልበት ምክንያት ለምን ለጠላት ደስ ይለዋል፣ ይሄን ነገር ስለማልፈልገው ነው እንጂ እሷ ብትሄድም ቤተሰብ ጋር ነው የምትሄደው። ግን ደግሞ ቤተሰብ ጋር ስትሄድ አስችሏት ነው እውነት አደለም። ይሄ እልህ ነው በቃ። ይህን እዴት ነው ሶ እንደዚህ ስሜታዊ ሆናችሁ ፍቅራችሁን ባትመሩ የተሻለ ነው ብዬ አስባለሁ። ቆም ብሎ ማሰብ ጥሩ ነው ብዬ አስባለሁ። በዙሪያችሁ ያለው ጓደኞቻችሁ ደግሞ መልካም ነገር ጥሩ ነገር እንዲመጣ ማሳረቅ አለባችሁ። በአብራችሁ ከምትውሏቸው ሰዎች ጋር ስብዕና ያለው ነገር ቢኖራችሁ በጣም የተሻለ ነው ብዬ አስባለሁ። እኔ እንግዲህ ለዛሬ የታየ ነገር ይህንን ይመስላል። ሌሎች ጥቃቅን ነገሮች ጥቃቅን ነገሮች በተፈጠሩ ሰዓት እንዲህ አስኮረፍከኝ እንዲህ አስደበርከኝ አይ ነው እንግዲህ፣ ብዙ ነገር ይኖራል። ሚዲያ ላይ ስትሆኑ ብዙ ነገር ይኖራል፣ ብዙ ቅስም የሚሰብር ነገር ብዙ ነገር ይኖራል። ግን ያንን ነገር ሁሉ ሰብስባችሁ እናንተ አንተን ብሩኬን ተቆጥቼ አድናለሁ፣ ሀይሜን ተቆጥቼ አድናለሁ ማለት አይቻልም። ሁለታችሁ ግን መግባባት መግባባት አለባችሁ። ለእያንዳንዱ ነገር ለተፈጠረው ነገር ሁሉ ጊዜ መስጠት አለባችሁ። ጊዜያችሁን ሰጥታችሁ የተፈጠረውን ችግር መፍታት አለባችሁ ብዬ ነው እኔ። ማም ነው እና የጨረቃ ፋሚሊ ቤተሰቦቻችሁ በስራ ተወጥረው ውለው አሁን ደግሞ እናንተን በጭንቀት ሲጠብቋችሁ ውለው አሁን እንደዚህ አይነት ነገር ሲሰሙ ደስ የሚላቸው እንዳይመስላችሁ ውድ ቤተሰቦቻችን። እንግዲህ እኔ ለዛሬ የታየኝ አመለካከት ይሄ ነው። ቅር የሚላችሁ ነገር ካለ ቤተሰቦች ይሄንን ይሄንን ትክክል አይደለሽም ብላችሁ በኮመንት ንገሩን አስተካከላለሁ። ዛሬ ላይ ግን የታየ ነገር ይሄን ይመስላል። ግን ሀይሜም አትሄድም በእርግጠኝነት ቡታጅራ እንኳን ብትሄድ ብትሄድ ወይ የአብርሃምን ሰርግ ልታስተካክል ነው የሚሆነው እንጂ በፍጹም ብሩክ ሀያ ራስ አታቆርፈኝ ብላ ትሄዳለች ብዬ በፍጹም እኔ አላስበውምም አላደርገውም። ምክንያቱም ብዙ ቃል አላቸው፣ ብዙ ነገር አሳልፈዋል፣ ብዙ መስዋዕትነት ከፍለዋል እና በዚህ ልክ ይሆናል ብዬ አላስብም። ብሩኬ ደግሞ አንዳንድ ያው በሶሻል ሚዲያ ላይ የሚደረጉት ነገሮች ሁሉ የሚጻጻፉት ምናምን ነገር ያን ሊያናድደው ይችላል። ለምን ታደርጊያለሽ መሰለኝ በዛ ጭቅጭቅ ነው እንግዲህ የሚሆነው። እሱም ደግሞ ያው የራሱን የሆነ ነገር ያደርጋል። እሷ ስታደርግ እሱም ያደርጋል፣ እሱ እሱ ሲያደርግ እሷም ታደርጋለች። እንደዛ በሚል ስሜት ውስጥ ናቸው እንግዲህ ያሉት ማለት ነው። ምክንያቱም እሷ ሰበራ ትልልኝም ያው እንደ ወንድ እንደ ወንዶቹ ለምን ነው ሀይሚ ደግሞ አንተ ሳትልልይ ለምን በቃ። ይሄ ክርክር ደግሞ ጥሩ አይደለም። ስለዚህ ቤተሰቦቻችሁ እናንተ ትልልቅ የሆናቸው ቤተሰቦች አላችሁ፣ በጣም የምትወዷቸው ለእነሱ ይህንን ሀይሚ፣ ይሄን ብታደረጊ ጥሩ ነው ለፍቅራችሁ፣ ብሩኬ፣ ይሄን ብታረግ ጥሩ ነው ለፍቅራችሁ ብላችሁ በኮመንት ስር ብጽፉላቸው በጣም የተሻለ ነው እንጂ ሁሌ መጣላት፣ ሁሌ መጨቃጨቅ ምናምን ማለት አይጠበቅባችሁም። ምክንያቱም ሰዎች ስንሆን ያው መጠላት መጋጨት ያለ ነው ግን የሀይሚና ብሩኬ ደግሞ ሳምንት ደስታቸው በጣም እፍ ያለ ፍቅር ይሆናል። ከዛ ደግሞ ጸባቸው በቃ በሳምንቱ ይመጣና ሶስት ሳምንት ድረስ ነው የሚሆነው። ና ይሄ ደግሞ ለጠላት ደስ ይለዋል፣ ለወዳጅ ይናደዳል። ና በጣም ነው የሚደብረው። በዚህ በትንሽ ነገር ይሄ ነገር መፈጠሩ ያን ያክል አላስደስተኝም እኔ ቤተሰቦች እንግዲህ ለዛሬ ካጠፋው በጣም ይቅርታ አድርጉልኝ። የጨረቃ ፋሚሊ ሰላማችሁ እንዲመጣ መልካም ምኞቴ ነው። እኛ ጭቅጭቅ ሰልት ይዞናል። ፍቅራችሁን የናፈቅን ዛሬ ሰላም ሆኑ ብለን ደስ ብሎን ነገ ደግሞ በቃ የባሰ ነገር ይዛችሁ ስትመጡ እውነት በጣም ይከፋናል። እኔ ስጀምር ስትጠፉ እኔ አይመቸኝም። በቃ ስትጠፉ ማለት ነው ጠፍተው ሲመጡ አይመቸኝም። አሚየ ደግሞ ደጋግምሽ ትምርቴና አቆም ያለው አቆም ያለው አቆም ያለው ያሽ ነው። ለምን እንዳቆምሽ፣ ለምን በደንብ ለፋሚሎች አታስረጅም? ማስረዳት ካለብሽ ደሞ ማስረዳት ያቆምሽበት መንስኤ ሲእሳት ነግሪን። ሁሉ ግዜ አቆምኩ አቆምኩ ብለሽ በጣም ደስ ይለኛ። ምክንያቱም ብዙ ቤተሰቦችሽ እየተጨነቁልሽ ያስቡልሻል። እንዴት ትምርትሽን ትተያለሽ? ቆይ ነው ግራ ገብት ነገር፣ ለምን ትተዋለች እኔ። ግን ትተዋለች ይላል አስብም። ግን ደግሞ ደጋገመችው በጣም ማለት ነው። እና ውድ ቤተሰቦቻችን ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ጨረቃ ፋሚሊን እንግዲህ በሰላም ያ ፍቅራቸውን ይመልስላቸው። በእርግጥ አትሄድም ብዬ ነው የማስበው። እኔ በበኩሌ ትሄዳለች ብዬ አልገምትም። እንደምታየው ተመልሳለች። ብዙ ጊዜ እንግዲህ የመሄዷን አቴጂ እንዲላት ነው ብሩኬ የምትፈልገው ትላላችሁ። ካንዴም ሁለቴ ብሏታል። ካሁን በኋላ እድል አይሰጣትም፣ ሲጀመር ብሩኬ ማለት ነው። በምንም ጉዳይ ሊሰጣትም አይችልም፣ ሊሆንም አይችልም። ለማንም ቢሆን ምንም እድል የማይሰጥበት ጊዜ ነው የሚሆነው። ለማንኛውም አዲስ ነገርና አዲስ ነገር ያሰማን። እናመሰግናለን ቤተሰቦች መልካም ጊዜ ይሁንላችሁ። ባይ ባይ ብሎ በሌላ ፕሮግራም ከምንገናኝ ድረስ ሰላማችሁ